በእናትህ እኔ ሳርቅ ጥሩ ሁላ ዝናየ መሰለኝ። ነው ዳጣ ችግር የለው፣ ምንም አይፈጠርም። ብቻ ሞገስ ካለበት ወጥቶ እኔ እሱን ብቻ ማግኘት ይፈልግ። ምሳሌ ምሳሌ፣ አንቺ ምሳሌ ምንድን ነው ሰራው? ልሽ ፕራንክ ነው። ቆይ ደግሞ ይህንን ከት ያመጣሽው ጨዋታ ነው? አስደነገጥሽኝ እኮ ምሳሌ። አስደነገጥኩሽ? ቅዱስ ለዚህማ ትልቅ ቅጣት ያስፈልግሻል። ሁለተኛ እንደዚህ እንዳታርቂ። ይሄን በሰበረው። ምሳሌ ምሳሌ ትንሽ ቀን እንጂ በነጻነት የምትበሪቅበት ቀን ቀርበ ነው እሺ አሁን ግን እዚህ ጠብቂ። ሞገስ ወይ፣ እና ደግሞ ኬክ ግዛልኝ። እሺ ብርካለ። እሺ እኔ ውድ ምን ይሻልሻል? ተቆራጭሽ ይሻልሻል ወይስ ሙሉ ላምጣልሽ? ምኑን ምን አደርገዋለሁ? አንድ ምሳሌ ከውጭ ሀገር ድነሽ ስትመጪ የማየ ብለሽ ትጠሪኛለሽ አላልሽኝም? ቆይ ትንሽ ቀን ከዛ ጋሽ እሺ ብሎ ከፈቀደ ትጠሪኛለሽ። እሺ ካላለስ እሺ ካላለማ እኔ እንጃ። ምሳሌ አንቺ ግን ልጅ የለሽም አይደል? አትወልጂም? እንዲ ዝም ብሎ ከነፋስ ይወለዳል? ልጅ እኮ የሚወለደው ከባል እኔ ደግሞ ባል የለኝም፣ ግን በቅርቡ አገባለሁ። ማንን የምታገቢው? እኔ እንጃ ምሳሌ። ግን እድሜ እየሄደ ስለሆነ ከዚህ በኋላ ብዙ መጠበቅ አልፈልግም። እና እኛን ጥለሽ ልትሄጂ ነው? እሱን የሚወስነው ጋሽ ነው። ጋሽ ዝም መካል እሄዳለሁ። ምን ብዬ ልንገርሽ? ምን ልበለው? በይ በይ። ይህ ነገር የሚነገር አይደለምሽ። ሰላም ውድና የተከበራችሁ ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን ከኔ ጋ ሁሉ ሰላም ነው። ሰላምታዬ በያላችሁበት ይድረሳችሁ። እንዴት ናችሁልኝ? ላይክ በማድረግ ቪዲዮን ጀምሩት እስከ መጨረሻ በማየት ሀሳብ አስተያየታችሁን አስቀምጡልኝ። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉ እናመሰግናለን። ዛሬ በአዲስ ቪዲዮ ብቅ ብለናል። እንግዲህ በዛሬው ክፍል ሞገስ በጣም ትልቅ ትዕይንት የሚያሳይበት ዕለት ነው ተብሎ ይጠበቃል። እሱ ምንድን ነው ካላችሁ ዝና ላይ የሚተኩስበት ዕለት ነው። እንግዲህ ዛሬ በጣም ነው በጉጉት ስንጠብቅ የምንገኘው ማለት ነው። ምክንያቱም እንግዲህ ሞገስ ፍርሃት ጀግንነትን ይወልዳል ብሏል። እሱ በራሱ ባንደበቱ፣ እና እንግዲህ ከብዙ ፍርሃት ከብዙ ነገሮችን ከመሸሽ ከመፍራት፣ ከመመታት፣ ከመደብደብ ብዙ ነገር ደርሶበታል። በነገራችን ላይ ሞገስ ማኑ በዝና በተለይ ዝና መቶታል። ብቻ ብዙ ነገር አድርጎታል። ንቆት፣ መንገድ ላይ ሉላን ሲወስድ ካሁን ቀደም ደግሞ ብሩክ አሳልፎ ሲሰጠው ከዛም በፊት በየታይሞቹ ብዙ ጊዜ ዝና እንግዲህ መቶታል ማለት ነው። ያኔም እንግዲህ አንዴ አፍንጫውን አንዴ በጥርሱን አንዴ እንትኑን ደሙን እያዘራ ዝም ብሎ ነበረ። አሁን ግን የመጨረሻ ያለውን ወንድ ልጅ ቆረጠ ብሎ ተነስቷል ማለት ነው። እንግዲህ ሽጉጡን ታጥቆ ፊትለፊት ከዝና ጋር ለመግጠም ዛሬ የመጨረሻ እለት ናት። እሱም እንግዲህ ሲያየው ደንግጦ ነበረ። ግን እንግዲህ ከሽንጡ ሽጉጡን ሳባ አድርጎ እንግዲህ አቀባብሎ መላጭ ተረግጦ ወዴ ዝና ሄዷል ማለት ነው። እኔ በእርግጠኝነት እንደሚተኮስበትና ዝናን እንግዲህ ተዘርሮ እንደምናየው ተስፋ አደርጋለሁ። እናንተስ እስኪ አስተያየታችሁን አስቀምጡልኝ ማለት ነው። ምክንያቱም ዝናም እንግዲህ እጁን ሰቅስቆ ጫማውን አጥብቆ እንግዲህ አንገቱን ሁሉ እንግዲህ እንደዚህ 360 ዲግሪ ነው ያንቀሳቀሰው ማለት ነው። እንግዲህ ሞገስ የሚባል ሰውዬ በአይኔ ውስጥ እዚህ በአይኔ ከገባ በአይኔ ካየሁት የማደርገውን እኔ ብቻ ነኝ የማቀው እንደዚህ ዘርሬው ነው የምመጣው እያለ ነው እንግዲህ ሞገስም ማን ነው ዝና ይቅርታ ሞገስም ደግሞ እኔም ዘርሬው ነው የምመጣው ወንድ ልጅ ፈርቶ አይሞትም ታሞ እንጂ ብሎ እንግዲህ ማለት ነው የመጨረሻ ያለውን ጀግንነቱን ለማሳየት ለመፋለም ወደፊት ሂዷል ማለት ነው እንግዲህ ሞገስ እርግጠኝነት እንደሚያደርገው አልጠራጠርም ለምን መሰላችሁ እንግዲህ የሚወዳትን ልጅ አደኛ ከሱ ሊነጥቀ ይሞክራል ሁለተኛ ደግሞ እቤት ውስጥ ተቀምጦ እስከ መቼ ምክንያቱም ሉላ ከአሁን ቀደም በዝና ታግታ ቤት ውስጥ ነው ብዙ ስቃይ አሳልፈችው አሁን ደግሞ ከእሱ ጋር ሆና ነጻነት ምንም እየተሰማቸው አይደለም። ይዞ መንቀሳቀስ አልቻለም። እንግዲህ እንኳን ሉላን ይዞ መንቀሳቀስ ይቅርና ብቻውን ሲሄድ እንኳን በየደቂቃው በየእርምጃው እንግዲህ እየተከታተሉት ነው ሰዎቹ ማለት ነው። ምክንያቱም ብር ከፍሎ ሊያስገድለው ብዙ ሰዎች እየተከታተሉት ነው ማለት ነው። ስለዚህ ከመቼ እስከ መቼ ብሎናል ማለት ነው ማለት እስከ መቼ ድረስ ሲቀጥል ደግሞ ሞገስ ቢሸሽም በቃ አልተፋተውም። ማቼም ሊፋተው አልችልም። እንደምታውቁት ደግሞ ዝና በጣም ነው የሚወዳት ግን መውደድና የሰው አያያዝ በጣም ይለያያል። እሱ በውስጡ ስለወደዳት እንደፈለገ አድርጎ ሊገዛት ሳይሆን የእሷንም ደግሞ ማለት ሊረዳት ይገባል ማለት ነው። ግን እንደዛ ማድረግ አልቻለም። ዝና በራሱ እንትን ብቻ ነው የሚመራው ማለት ነው። የሆነ ጀግንነት ጎበዝ ምናምንነት ስለሚመስለው ማለት ነው። ግን ይሄ ደግሞ ትቢት፣ ጉራ የትም አያደርስም። ዛሬ እንግዲህ ሰዎችን ዘርሬ እመጣለሁ ሲል ራሱ እንደሚዘረር ምንም አንጠራጠርም። ከዛ ሲቀጥል ደግሞ ለሞገስ ብሩክና ዳጣ ይደርሱለታል። ምክንያቱም እነሱ ወደዚህ እየመጡ ስለሆነ መካከል ላይ ይገናኛሉ ማለት ነው። በዛ ላይ ማህሌትን አሁን ማህሌትን ያየ ነው አሁን እኔ ከሁሉም በላይ ማለት ነው ሞገስም ይምታው አይመታቱም እኔ የምጠብቀው የማህሌትን ውርዴት። ማህሌት መቼም አይሳካላትም። ታውቃላችሁ ጋይስ፣ መቼም አይሳካላትም። የሚገርመው ነገር ለምን መሰላችሁ? በጭፍን ጥላቻ ስለሆነ የምትሄደው። በዛ ላይ ደግሞ ዝና ያላትን ዝና ለራሱ መጠቀሚያ ሲያደርጋት እንኳ አትነቃም። ሶ የትም አያደርሳትም ማለት ነው። ራሷን ችላ የራሷን ምክንያት ኑሯት ብትታገል ችግር የለውም። አሁን ሞገስን ከገደልሽ ሞገድን ስን ካስወገርሽልኝ ቤት ገዝቼ እሰጥሻለሁ ብሏታል። ውሸቱን እኮ ነው፣ አያደርገውም። ምክንያቱም እሱ መጠቀሚያ ስለሚያደርጋት ነው። ነገዛት ቆጠቆ መሷላ ትገድልች ብሎ ራሱ ሊያሳስራትሉ ይችላል። ግን በነገራችን ላይ ኤፍራታ ነግራት ነበረ፣ ታይ ብላት ነበረ። ግን አትሰማም እሷ አልሰማችም። አይመለከትሽም ምን አገባሽ አንቺ ፈርቶ አስፈር እያለቻት ነበረ ማለት ነው። ታይ ሲቀጥል ብሩክን ይቅርታ ብለሽ ሞገስንም ተይውና፣ ይልቅስ የሚያዋጣሽ አንቺ ዝናን ተከታትለሽ በፍቅሩ በፍቅርሽ አንበርክኪው፣ ከዛ በኋላ ጥቅም ምታገኙ ከዝና ነው እንጂ ሞገስን ስለገድርሽ አንቺ ጥቅም አታገኝም ስትላት ነበረ። ተይ እንጂ ቤት ገዝቶ ሊሰጠኝ እኮ ነው። አንድ ክላስ ቤት ቢሰጥሽ አይሻልሽም እንዴ? ለምንድን ነው እንደዚህ የምትዋለቻት? እንግዲህ አንቺ ታውቂያለሽ እኔ ግን የለሁበትም ብላ ነው እንግዲህ ኤፍራት ካጠገቡ አፈቀቅ ያለችው ማለት ነው። በእርግጠኝነት እንደማይሳካላት እኔ መቶ ፐርሰንት እርግጠኛ ነኝ። ምክንያቱም አይሳካላትም በእርግጠኝነት ነው። ሲቀጥል ደግሞ በዚህ ሁኔታም አይሆንላትም ማለት ነው እንግዲህ ብሩክ በጣም ደስተኛ ነው። ዛሬ እሱ አሁን የሚፈልገው ከሞገስ ጋር በይቅርታ መታረቅና ሞገስን ለበደለው ነገር ይቅርታ ጠይቆት መካስ፣ ከዛም ደግሞ ሉላ የእሱ እንድትሆን የሚችለውን ሁሉ ከጎን ሆኖ ማድረግ የመጀመሪያ ምኞቱ ነው ማለት ነው እንግዲህ ማለት ልጅቷ ሞታ ብቻውን ይመጣል እያለች ሞገስን ማነው ብሩክን ስትጠብቅ ልጁን ይዞ መጣ ማለት ነው። በዛ ሞገስ ይገደላል ከዛሬ ነገ አስወግደዋለሁ እያለ ስትል ሞገስ ጭራሽ ነቅቶባቸው፣ በእያንዳንዱ እርምጃቸው እንደውም እየተከታተላቸው ነው። ይህ ብሎ እንግዲህ ዛሬ ለመጨረሻ ጊዜ ፊት ለፊት ተጋፍጧል ማለት ነው። ሞገስና ዝና እንግዲህ በእርግጠኝነት ፍርሃት የወለደው ጀግንነት እንግዲህ ዛሬ ሞገስ አናቱን እንደሚለው አነጠራጠር ማለት ነው ከዛ በኋላ ሞገስም ሰላም ኑሮውን ከሚወዳት ፍቅረኛው ከሉላ ጋራ። እንግዲህ ብሩክም ደግሞ የቅድስቴን ፍቅር እንግዲህ በእርግጠኝነት የቅድስቴን የምትወደው እንደምታፈቅረው ዳጣ ያው በወሬ ለወሬ ስለተነባበረባት ነው እንጂ ትነግረዋለች፣ ትጠይቀዋለች ማለት ነው ቅድስት የምትፈልገውና ቅድስት ደግሞ በነገራችን ላይ ብሩክ ያን አላስበውም፣ አስቦትም ማያውቅም። ግን አሁን ላይ ምናልባት ምክንያቱም በሀሳብና በጭንቀት ተወጥሮ ስለነበረ ይህን የሚያስብበት ምንም አይነት ምክንያት የለውም ነበረ። እንግዲህ ስላደረግሽው ነገር ቅድስት በጣም አመሰግናለሁ ሲላት ነበር ጋር ሼሪ ደግሞ ምን ደሞ ምን አደረግኩ ስትለው ነበረ። ይሄ ነው ይሄ ነው ተብሎ አይነገርም። እኔ በህይወቴ ውስጥ ማን ምን ማን ምን እንዲያደረገልኝ ማን ምን እንዲያደረገብኝ አውቃለሁኝ። ስለዚህ እሱን ታይው እያላት ነበረ። አረ መሽ ካልክ ጋሽዋ ብላ ነው ዝም ያለችው። እንግዲህ ቅድስቴ ምሳሌ ከታክመሽ ተመጭቆ ማይ ብለሽ ተጠርኛለች ብለሽ፣ ይሄ ብለሽ ነበረ። ስለዚህ ለምን አልጠራሽም ስትላት ቆይ ጋሽ ከፈቀዴ ነው እንጠይቀውና አለችው። ጋሽ ካልፈቀደኝ ሲላት ካልፈቀደማ መብቱ ነው እንግዲህ ምን ይደረጋል ብለሽ ነው እያለቻት ነበረ እንግዲህ የወሬ ዳርዳሩ እስክታነው አሉ ይላል ያገሬ ሰውና፣ በእርግጠኝነት እንደምትጠይቀው ደግሞ እሱም ፈቃዱ እንደሚሆን ምንም ጥርጥር የለውም ማለት ነው። በቀጣይ ክፍል እስከምንገናኝ ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። አመሰግናለሁ። ሰላም ቆዩኝ።